እጅግ በርካታ የሆኑ አባሻ ጡንባዎችን በማበስ የሚታወቀውና ለተቸገሩት በስውር የሚደርሰው ባላደራው እንደው ምን የመረረ ነገር ቢገጥመው ይሆን እንዴ ተከፍቶ ለህዝብ ይህን መረጃ ቆርጦ ለማስተላለፍ የተነሳው? ለመሆኑ ባላደራው እዚህ ውሳኔ ላይ እንዲደርስ ያስገደደውስ ትልቁ ምክንያት ምን ይሆን ይሆን? ከሚከተለው መልእክት ሙሉ መረጃውን ታገኙታላችሁ። እስከ መጨረሻው ተከታተሉን። ባላደራው እንዲላ ባላደራው ወዳጆች፣ የከበረ ሰላምታዬ ባላችሁበት ይድረሳችሁ። ከሁሉ አስቀድሜ እኔን ከሁላችሁም ትንሹን ሰው ይህንን ሁሉ ጊዜ እንዳገለግል እድሉን ስላገኘሁ እግዚአብሔርን አመሰግናለሁ ይላል። ሰሞኑን ዩያ ሚዲያ ላይ አንድ አባታችን በተናገሩት ንግግርና ባያችሁት ቪዲዮ ግራ እንደተጋባችሁ አውቃለሁ። በዚህም ከሀገር ውስጥም ከሀገሮችም ያላችሁ ብዙዎቻችሁ መልስ እንድሰጥበት ስትጠይቁኝ ነበር ይላል። ያው ባለፈው ዩሃ ሚዲያ ላይ ቀርቤ በሰጠሁት ቃለ መጠይቅና ትናንት በተለቀቀው ቪዲዮ እናንተ ራሳችሁ ሙሉን አይታችሁ እውነቱ ማን ጋር እንዳለ እንደተረዳችሁ ተስፋም አድርጋለሁ ይላል። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትንም መና ያስቀራል፣ እምነትንም ይሸረሸራል። ሰው ባልሰራው ወንጀል ተከሶ፣ ሌባ ተብሎ ቤተሰብ፣ ወዳጅ፣ ዘመድ አንገት ሲደፋ ማየት እንዴት ልብን ይሰብራል! ይላል ባለ አደራው። ከዚህ በታች ያለውን ጽሑፍ እጅግ በጣም በከባድ የተስፋ መቁረጥ ስሜት ውስጥ ሆኜ ነው የምጽፍላችሁ ካለ በኋላም እንዲህ አለ። ወዳጆቼ፣ ከራሴ ጋር ብዙ አስቤ አውጥቼና አውርጄ ይህንን ለማድረግ ወስኛለሁ። ስለሆነም በሀገር ውስጥም በውጭም ያሉ ልበቀናና መልካም ሰዎች እርዳታ ለሚያስፈልጋቸው ሰዎች እርዳታ አድርስልን ብለው ልከውኝ ነገር ግን በሥራ መደራረብና በግል ጉዳዮች መብዛት ምክንያት እስካሁን ያላደረስኳቸውን በእጅ ያሉ በርካታ አደራዎችን እርዳታ ለሚያስፈልጋቸው ሰዎች አድርሼ እስከምጨርስ ድረስ ብቻ በእርዳታ ስራዎች ላይ የምሳተፍ መሆኑን እየገለጹ ከዛሬ ጥቅምት 25 2018 ዓመተ ምህረት ቀን ጀምሮ ግን ምንም አይነት አደራ ወይም ለእርዳታ የሚውል ገንዘብ የማልቀበል መሆኑን ለማሳወቅ እወዳለሁ፣ ይላል ተወዳጁ ልበሩ ቁ ባላደራው እስካሁን በነበረን የረጅም ጊዜ ቆይታ ሳላውቅ በስህተት አውቄን በድፍረት ካስቀየምኳችሁ ወይም ካስከፋችሁ ከልቤ ይቅርታ ጠይቃለሁ ይላል በእርዳታው ስራ ላይ ትልቅ ህልም ነበረኝ ያን ህልሜን ለማሳካት ባለመቻሌ በራሴ እያዘንኩ ህልሜን ተስፋ አድርጋችሁ በጉጉት ስጠብቁ ለነበራችሁ ወዳጆች ይቅርታ እጠይቃለሁም ይላል በመጨረሻም በዚህ ጉዳይ እስከ ዛሬ ድረስ የኔን ማንነቴንና ምንነቴን ሳታውቁ አምናችሁኝ ብቻ ገንዘባችሁን ለተቸገሩ ወገኖች ስትልኩ የነበራችሁ ከጎን የሆናችሁ ሀይዞ በርታ ስትሉኝ የነበራችሁ በእኔ እምነት ኑሯችሁ እሱ እንደዚህ አያደርግም ብላችሁ ስሜን ከሚያጠለሹ ሰዎች ጋርና ከህዝቡ ጋር የተሟገታችሁ አልፎም ስለ እኔ በሚዲያ ወጥታችሁ የመሰከራችሁ በስልክና በመልእክት መልካም ምኞታችሁንና ሀሳባችሁን ያጋራችሁኝ ሁላችሁንም እጅግ በጣም ከልብ አመሰግናለሁ። ፈጣሪም ያክብርልኝ ይላል ባላደራው ለመሆኑ በዚህ ጉዳይ ላይ እናንተስ ምን ተሰማችሁ? የእውነት ባላደራው በዚህ መጥፎ ተግባር የሚጠረጠር ሰው ነው ብላችሁ ታስባላችሁ? እስኪ የተሰማችሁን በኮሜንት አካፍሉን። ሰላም ለዓለማችን ሰላም ለሰው ልጅ ሁሉ ይሆን።